በታሪክ መዛግብት ላይ እንደተጻፈው አብዛኞቹ ነገስታት ሕዝባቸውን ሲያስተዳድሩ የነበሩት ባላቸው ስልጣንና ሀብት መሆኑን ያስረዳል። ከእነዚህ ቀደምት ነገስታት መካከል የትኞቹ በሀብት መጠን የመጀመሪያዎቹን ደረጃዎች እንደሚይዙ ለማወቅ ጉጉት አድሮባችሁ አያውቅም? በዚህ ቪዲዮ ላይም ይህንን ጉጉታችሁን የሚያረካ በአለም ላይ ስለሚገኙት በወርቅ የተለበጠ መኪናና የግል ጀቶችን ከቢሊዮን ዶላር መኖሪያ ቤታቸው ጋራ ባለ ንብረት የሆኑት የናጠጡ የአረብ ነገስታት ከበርቴዎች ማንነትና ታሪክ ልናስቀኛችሁ ተዘጋጅተናል። ታዲያ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየቀኑ የምንለቀውን አስገራሚ ቪዲዮዎች እንዲደርሳችሁ አድርጉ። የሳውዱ መሪ ንጉስ ሳልመን። ከአረቦች ከበርቴዎች መካከል የመጀመሪያውን ደረጃ የሚይዙት ንጉስ ሳልመን የሀብት መጠኑ ሁለት ትሪሊዮን ዶላር የሆነን ቤተሰብ የሚመሩ ንጉስ ናቸው። ይህ ሁሉ ሀብት የተገኘውም የወደፊት ተተኪ ንጉስ በሚሆነው ልጃቸው ጀማል ቢን ሳልመን በሚሰራቸው አንዳንድ አደገኛ ስራዎችና ማጭበርበሮች እንደሆነም ይዘገባል። ቢሆንም በቤተሰቡ ከተካበተው ሀብት ውስጥ 20 ቢሊዮን ዶላር የሚሆነው የንጉሱ የግል ሀብታቸው ነው። ታዲያ ይህ ቤተሰብ በአለም ላይ በተለያዩ ቦታዎች የተለያዩ ቅንጡ ቤቶች ባለቤት ሲሆን፣ ከእነዚህ መካከል ደግሞ የ21ኛው ክፍለ ዘመን ውዱና ሰፊው የሆነው የግላቸው ቤተ መንግስት ይገኝበታል። ይህ ህንፃ 300 ሚሊዮን ዶላር የሚያወጣ ሲሆን የሳውዲው ንጉስ ታዲያ ከዚህም በላይ ቅንጡ በሆነው በሪያድ በሚገኘው የነገስታት ቤተመንግስት ውስጥ ኖረዋል ይህ ቤተመንግስት ጠበብቶች የሰሩትና የተጠበቡበት ከመሆኑም በላይ ውስጡ ካሉት እቃዎች ጋራ ከ500 ሚሊዮን ዶላር በላይ እንጂ ከዛ በታች እንደማያወጣ በኮንስትራክሽን ዘርፍ የተሰማሩ ባለሙያዎች ይናገራሉ። ይሄ 1.5 ሚሊዮን ሜትር ስፋት ያለው ቤተ መንግስት በውስጡ የግል ሆስፒታል፣ በርከት ያሉ መስጊዶች፣ ሲኒማ ቤቶችና ሌሎችም ሰፋፊ አዳራሾችና አገልግሎት መስጫ ክፍሎችን የያዘ ነው። ታዲያ ንጉስ ዛልመን ያላቸው የመኪና ስብስብ ደግሞ ሌላኛው ትንግርት ነው። ከሰባት ሺህ በላይ መኪኖች ያላቸውና ከነዚህም መካከል በዓለም ውድና ለሳቸው ብቻ የተፈበረኩት የ48 ሚሊዮን ዶላር መርሴዲስ ቤንዝ ስፖርት፣ የ34 ሚሊዮን ዶላር ቡጋቲ ቬሮን እና የ25 ሚሊዮን ዶላር የወርቅ ቅብ የሆነው ሮልስ ሮይስ ፋንተም ይገኙበታል። ከመኪኖቹም ባሻገር ንጉስ ሳልመን ቁጥራቸው የማይታወቅ እጅግ በጣም ቅንጡ የሆኑ የግልጀቶች ባለቤትም ናቸው። ታዲያ ከሀገር ሀገር ለመንቀሳቀስ አብዛኛውን ጊዜ የሚጠቀሙት ቦይንግ 747 ፕሌናቸውን ሲሆን ይህ ፕሌን ለብቻው 500 ሚሊዮን ዶላር ያወጣል። በሚገርም ሁኔታም የፕሌኑ የውስጥ አካል አብዛኛው ክፍሉ ከወርቅ የተሰራ ሲሆን እንደውም የራሳቸው የዙፋን መቀመጫና ከፕሌኑ ሲወርዱ ከወርቅ የተሰራ ለየት ያለ መወጣጫም አለው። ከዚህም በተጨማሪ ንጉስ ሳልመን ቅንጡ የሆኑና ዋጋቸው የማይቀመሱ የግላቸው ዘቾችን ባለቤት ናቸው። እነዚህ ጀቶች በአጠቃላይ አንድ ቢሊዮን ዶላር ያክል የሚሆነውን ሀብት ለብቻቸው ይዘዋል። ሼክ ሞሐመድ ቢን ዛይድ አል ናህያን የአቡዳቢው መሪ ሼክ ሙሐመድ ቢን ከአረብ ነገስታት መካከል የሚጠቀስ ቱጃር ባለ ሀብት ብቻ ሳይሆን በቅርቡ በስጋ ከሚዛመዱት ወንድሙ ሼክ ካልፊያ ህልፈተሞት በኋላ በተረከበው የኤምሬት አቡዳቢ ንጉስነቱም ይታወቃል። ታዲያ ከዚህ አቡዳቢን ከማስተዳደር ስልጣን በኋላ ሼክ ሙሐመድ ቢን ከ3 ቢሊዮን ዶላር ባለ ሀብትነት ወደ 30 ቢሊዮን ዶላር ቱጃርነት ተሸጋግሯል። ይህ ሁሉ ሀብት አብዛኛውን እጅግ በጣም ቅንጡ በሆኑ ንብረቶች ከነዛም መካከል 3 ቢሊዮን ዶላር የሚያወጣው በአቡዳቢ የሚገኘው የኤምሬትስ ቤተ መንግስቱ ላይ ፈስሶበታል። ይህ ቅንጡ ቤተ መንግስትም በውስጡ የግል የባህር ዳርቻ፣ የተራቀቀ የመርከብ ላይ ስፓና ሰፊ የጀቶች ማረፊያ ይገኙበታል። ከዚህ የተንጣለለው ቤተ መንግስት በተጨማሪ ሼክ ሙሐመድ ቢን ዛይድ በአለም ላይ የሚገኙ የተለያዩ ውድ መኖሪያ ቤቶችና ቪላዎች ባለቤትም ነው። ከእነዚህም መካከል በውበቱ በብዙ ሚዲያዎች ላይ የሚታየው በቤቨርስ ሂልስ ካሊፎርኒያ የሚገኘው የ45 ሚሊዮን ዶላር መኖሪያ ቤቱ ይጠቀሳል። ይህ መኖሪያ ቤት 5791 ሜትር ስፋት ያለው ሲሆን በውስጡም 8 መኝታ ክፍሎችን፣ 13 መጸዳጃ ቤቶችን፣ ጂም ቤት፣ ሲኒማ ቤት እና የቴኒስ መጫወቻ ሜዳን ይዟል። ታዲያ ከነዚህ ውድና ቅንጡ ከሆኑት ቤቶች በተጨማሪ ሼክ ሞሐመድ ቢን ዛይድ ቅንጡ የሆኑ መርከቦችና ዋጋቸው የማይቀመሱ መኪኖችን ባለቤት ነው። ለምሳሌ አክል የ2.5 ሚሊዮን ዶላር ቡጋቲ ቬሮን መኪና፣ የ3.4 ሚሊዮን ዶላር ሊያን ሃይፐር ስፖርት መኪና እና የ3 ሚሊዮን ዶላር ላምበርጊኒ ቬኖ ይጠቀሳሉ። ከነዚህ መኪኖች ላይ ግን ሼክ ሞሐመድ ለመውሰድ የበለጠ የሚወዷቸውና ሊጓጓዝባቸው የሚመርጧቸው ሮልስ ሮይስ ፋንተም፣ መርሴዲስ ቤንስ ስፖርት መኪኖች እንደ ሱፐር አለርክ ሜለርና ግራስ ስፓት ሞዴሎችንና ፌራሪ 599 ግራንድ ቱሪስሞ ኦማቶ ይገኛሉ። ነገር ግን በውድነት ከነዚህ ሁሉ በላይ የሆኑና 18.7 ሚሊዮን ዶላር የሚያወጣው ቡጋቲ ላውር ኖይር የመጀመሪያውን ደረጃ ይዛል። ታዲያ ሼክ ሙሐመድ ቢን ዛይድ ከመኪኖችም በላይ ውድ የሆኑት የመርከቦችን ባለቤት ነው። ከነዚህም መካከል በአለም ደረጃ በሚያወጣው ዋጋ በቀዳሚነት የሚጠቀሰው አዛም መርከብ አንዱ ነው። አዛም 179 ሜትር የሚረዝም ሲሆን 600 ሚሊዮን ዶላርም ያወጣል። አዛም መርከብ በውስጡ የተለያዩ አገልግሎቶችን የሚያቀርብ ሲሆን ከነዚህም መካከል የጀቶች ማረፊያ፣ ሲኒማ ቤት፣ መዋኛ ገንዳ ና ጂም ቤት ይገኙበታል። ታዲያ ሼክ ሙሐመድ ቢን ዛይድ የጥበብ አድናቂም ነው። በዚህም ምክንያት የተለያዩ ስዕሎችን ሰብሳቢም ነው። እነዚህንም ስዕሎች መርከቦቹንና መኖሪያ ቤቶቹን ለማስዋቢያነት ይጠቀምበታል። እስቲ አሁን ደግሞ በዓለም ላይ ከሚገኙ ቱጃር አረቦች መካከል ለዚህ ቪዲዮ የመጨረሻ የሆነውና ስለ ሶስተኛው ባለ ሀብት ስለ ሼክ መሐመድ ቢን ራሽድ አልማክቱም እንንገራችሁ። ሼክ መሐመድ ቢን ራሽድ አልማክቱም የዱባይ ባለ ሀብትና መሪ፣ ይሄ ባለ ሀብት ህይወትን በቅንጡ ቦታዎች ላይ እየኖረ የሚያጣጥም ሰው ነው። ሼክ መሐመድ ቢን ራሽድ የ15 ቢሊዮን ዶላር ንብረቶች ባለቤት ሲሆን በተሰሚነቱም ትልቅ ደረጃን የሚሰጠው የዱባይ መሪ ነው። በዚህ ስልጣኑም ያለውን ሀብት ከማሳደጉም በላይ ከነበረው የተቀናጣ ህይወት በላይ ልጥጥ የሆነን ህይወት እንዲመራ ምክንያት ሆኖታል። ሼክ ሙሐመድ ቢን ራሺድ 500 ሚሊዮን ዶላር የሚያወጣው ቤተመንግስት ባለቤት ሲሆን ይህ ቤተመንግስትም 30480 ሜትር ስፋት አለው። በውስጡም ውድ በሆኑ ማዕድናት በዝሆን ቀንድና እያንዳንዷ ነገር እጅግ በተጠናችና በተራቀቀ ሁኔታ በተሰራ ማስዋቢያ የተገነባ ነው። ውስጡ ካሉት ክፍሎች መካከልም የግል ሲኒማ ቤት፣ ስፓ፣ ጌም ሩም፣ በርካታ መዋኛ ገንዳዎችና ጂም ቤቶች ይገኙበታል። ሼክ መሐመድ ስድስት ሚስቶች ያሉት ሲሆን ሌላኛው ከሚታወቅባቸው ነገሮች አንዱ በአለም ላይ ውድ የሆነውና 200 ሚሊዮን ዶላር ያወጣውን የሰርግ ስነ ስርዓት ማካሄዱ ነው። ከዚህ የሰርግ ወጪው ግማሽ ያህሉ የሰርጉን ታዳሚዎች የሚይዘውንና ሰርጉ የሚስተናገድበትን አዲስ ስታዲየም ለመገንባት የወጣ ነው። አንዳንድ መረጃዎች እንደሚዘግቡት በእንግሊዝ የብሪቲሽ ንጉሳውያን ቤተሰቦች ካላቸው መሬት በላይ እንዳለው ይጠቅሳሉ። ከነዚህም መካከል በስኮትላንድ የሚገኘው 25515 ሄክታር ስፋት ያለው መኖሪያ መንደር እና በዳላስ አሎም ሃል 45 ሚሊዮን ዶላር የሚያወጣው መኖሪያ ይገኙበታል። ከነዚህም በተጨማሪ የዱባይ ነገስታት ቤተሰብ በሞናኮ የሚገኘውና በዓለም ላይ ካሉ አስር ውድ ንብረቶች መካከል 323 ሚሊዮን ዶላር የሚያወጣ ፔንት ሀውስ ይገኛል። ነገር ግን ሼክ ሙሐመድ ቢን ራሽድ ንብረትነቱ አቡ ዳቢ በሚገኘው በኤምሬትስ ቤተመንግስት ውበት ያልተዋጠ አዲስ ቤተ መንግስት የመገባት ፍላጎት ነበረው። ለዚህም ዋነኛው ምክንያት ዱባይ ኤምሬትስ በዩኤኢ መንግስት ቋሚ የሆነ መቀመጫን በማግኘቱ ነው። ይህንን ፍላጎቱንም በማሳካት አንድ ቢሊዮን ዶላር የሚያወጣ ቤተ መንግስት ማስገባት ችሏል። ይህ ቤተመንግስት ውስጡ ከወርቅና ከሀር የተሰራ ነው። ሼክ ሙሐመድ ቢን ራሽድ ከሌሎቹ የአረብ ባለሀብት ለየት የሚያደርገው ውድ የሆኑ መኪናዎችን በመሰብሰብ የሚደሰት ሰው በመሆኑ ነው። ከነዚህም መካከል አራት ሚሊዮን ዶላር የሚያወጣው ቡጋቲ ቬሮን 2፣ 2.5 ሚሊዮን ዶላር የሚያወጣው ላምበርግኒ ላምበርጊኒ ሬንቶን፣ 1.5 ሚሊዮን ዶላር የሚያወጣው ፌራሪ ኤንዞ፣ እና 1 ሚሊዮን ዶላር የሚያወጣው መርቼዲስ ቤንዝ ስፖርት መኪኖችን እና በተጨማሪም ሮልስ ሮይስ፣ ቤንትሌይዝ እና ሌሎች ውድ መኪኖች ባለቤትም ጭምር ነው። ነገር ግን መኪና ምንም ያክል ቢኖር ከመርከብ ጋር የሚወዳደር አይደለም። ሼክ መሐመድ ቢን ራሺድ 163 ሜትር ርዝመት ያለው ዱባይ ተብሎ የሚጠራው ቅንጡ መርከብን ባለቤት ነው። ይህ መርከብ ከ350 ሚሊዮን ዶላር በላይ የሚያወጣ ሲሆን ለዚህ መርከብ የተገባለት ኢንሹራንስም ከመርከቡ ዋጋ በላይ መሆኑ ደግሞ የበለጠ ነገሩን አስገራሚ ያደርገዋል። በመጨረሻም በዚህ ቪዲዮ ላይ መርጠን ያዘጋጀንላችሁ ሶስቱ የአረብ ቱጃሮች ታሪክ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ ማድረጋ። ቀጠሮቻችሁን እንዳትረሱ። ደህና ቆዩ።